የሐምሳ ነገሥታቶች ነገስታቶች መናገሻ ምሥረታዋ በዳሞታ ተራራ ግርጌ በፍጥነት እያደጉ ካሉ የሀገራችን ከተሞችም አንዷ ናት። ከፍተኛ የንግድ እንቅስቃሴ የሚዘወርባት ወላይታ ሶዶ ሰባት የመግቢያና መውጫ በሮችም አለ። እጅግ በጣም ከፍተኛ የተሽከርካሪ ፍሰት አለ። የሰውን ፍሰት አለ። የተሽከርካሪ ፍሰት አለ በዚህ የተነሳ አደጋዎች ዕለት ከዕለት ይከሰታሉ። ከወራት በፊት የእንደርሳለን መሰናዶ በሶዶ ከተማ አስተዳደር ተገኝቶ የህብረተሰቡን ስሞታ፣ የኃላፊዎችንም ውጥን መፍትሄ አመላክቶም ነበር። እነሆ ለትውስታ። የመንገዱ ጥበት አሁን በሚታዩበት ሁኔታ ለአደጋ የተጋለጠ ነው። በተለይ አንደኛው መንገድ አስተውሉም፣ ለራሳቸውም ምን አይነት አደጋ እንደሚደርስባቸውም አያቁ። መንግስታዊ ተቋም የሆነ የባስ አገልግሎት አልተጀመረ። ከተማ ትልቁ ችግር ብለን የገመገምነው ሥራ ቢሰሩ እንዲህ ቢቆጣጠሩ ህጉን ጠንከር አድርገው ቢቀጥሉ ሞተረኛ ይስተካከላል ብዬ አስባለሁ። እንደተባለው በርካታ ወጣቶች እንደ ስራ እድል ፈጠራ የሚጠቀሙበት ዘርፍ ነው። ይህን ዝም ብሎ አንደ ሰብስበን አውጥተን ሞተራቸውን ነጥቀን ምን አድርገን አይ እዚህ ከተማ መግባት አትችሉ ማለታቸው የወላይታ ሶዶን ከተማ አቋርጦ ወደ አርባ ምንጭ የሚሄድ መንገድ አለ። ይህ መንገድ ለረጅም ዓመታት አገልግሎት የሰጥ ነው። ከዚህም በተጨማሪ መንገዱ ጠባብ ነው። ተሽከርካሪውም እዚህ ላይ ነው ያለው፣ ሰውም እዚህ ላይ ነው ያለው፣ እንስሳቱም እዚህ ላይ ነው ያለው ጋሪ ገፊው እዚህ ላይ ነው ያለ። ይሄ ለአደጋ የበለጠ ተጋላጭ መሆኑን እይቶ ይሄን መደበቅ የማይቻል ሁሉንም አይነት የትራንስፖርት አማራጮች ግልጋሎት የሚሰጥባት ሶዶ ዛሬ ዛሬ ጎዳናዎቿ ማስተናገድ ከሚችሉት አቅም በላይ በመሆኑ አንዳች መላ ተዘይቷል። በፊት እነዚህ ትላልቅ አውራ ጎዳና መንገዶች ላይ ቅድም ከአጂፕት ጀምሮ ወደ ዩኒቨርሲቲ የሚሄደው መንገድ ላይ ያሉ መጨናነቆች በጣም ከፍተኛ ነበረ። ለእኛ ራሱ የሥራ ጫና በጣም ትራፊክ ፖሊሶች ጭምር በጣም ጫና ውስጥ ነበር ያለ ነው። ግን ይህንን አሁን ከግንዛቤ በማስገባት ሞተሮች፣ ሶስት እግር ባጃጆች፣ ፎርሶች በአማራጭ መንገዶች እንዲጠቀሙ በማድረጋችን አሁን ሰላም አግኝተናል። አደጋዎች ቀንሰዋል። በፊት በቀን ሶስት እና ሁለት አደጋ ነበረ የሚከሰተው። አሁን ለህዝቡ እንቅስቃሴ ምቹ ነው። ግን ባጃጆች ወደ ዳር መውጣቱ ሰዎች በቀላሉ ትራንስፖርት ለማግኘት ምቹ አይደለም፣ ምቹ አይደለም። ይሄ ከምንድን ነው? ከመንገዱ መጥበብ ጋር የተያያዘ ነው። አሁን ለትራፊክ መጨናነቅ ጥሩ እፎይታ ሰጥቷል። ይህ መፍትሄ ታዲያ ባጃጆችና ባለ ሁለት እግር ሞተር ሳይክሎች ከዚህ ከዋናው መስመር ወጥተው ወደ ሁለተኛው መስመር ላይ አገልግሎት እንዲሰጡ ተደርጓል። በተለዋጭ ደግሞ የታክሲ አገልግሎት በከተማዋ እንዲጀመር መደረጉ ወትሮ ይስተዋል የነበረውን ከፍተኛ መጨናነቅ ችግር የቀረፈ ነው። ዋናው መንገድ ላይ ልክ ነው፣ እውነት ነው ማንም እንደሚያውቀው ነው፣ መንገዱ በጣም የተጨናነቀ ነው፣ ጠባብን ነው። እና በዛ አንጻር የኛው መንገድ ይሻለናል፣ በጣም ፍሪ ሆንን ነው የምንነዳው በጣም የተሻለ ነው። ዋና መስመር ላይ እንደ ህዝብ ማመላለሻ መኪናዎች፣ እንደ ሌሎች ትላልቅ መኪናዎች ዋና መስመር አቋርጦ የሚሄዱ ታክሲዎችን ጭምር አመቻችተን አገልግሎት እንዲያገኙ ያደረግንበት ሁኔታ አለ። ይህም በአጠቃላይ የትራፊክ አደጋን በወሳኝ መልክ ያቀነሰ በሂደት ሙሉ በሙሉ እናጠፋለን ብለን የምናስበው ነገር በወሳኝ መልክ ሊያሳካ የሚችል ስራ ሆኖ ተገኝቷል። ሰው አደጋ ደርስ ነበረ፣ ሰው እዚህ ይገጭ ነበረ። ሞተር ሳይክልም ምስ ባለ ሶስት ግርም ትልቁም ትንሹም ተሳቢው በዚህ ይሄድ ነበረ። አሁን እኮ እንደዚህ ስናይ ይተው ራሱ አየሩ ድባቡ ተሰልም በጣም ደስ ይላል። ባጃጁ መውጣቱ ጥሩ ነው። መንገዱ ሰፍቷል፣ ግን የታክሲ አቅርቦቱ ለህብረተሰቡ በቂ አይደለም። የታክሲ ቁጥሩ ቢጨምር ጥሩ ነው የሚልስ ሳብ ያለ እንደ ባጃጅ እንደ ድሮ ያው ታክሲ ብዛት ስለሌለው ክፍተት አለ። ያንን ክፍተት እንግዲህ በቀጣይነት ያው ይስተካከላል የሚል ነገር ነው ያለው። የስምሪት ስምሪት ላይ የተወሰነ ክፍተት አለ ምክንያቱም በሁሉም ቦታ እንደፈለግን አክሰሰብል አይደለም። ስለዚህ ይህንን ደግሞ በቀጣይ ያው ስምር የሚሰጠው አካል ያስተካክላል ወይም ያሻሽላል የሚል ነገር ነው ያለ። በዚህ ዓመት ቀድሞ ከነበሩ መስመሮች ተጨማሪ ስድስት መስመሮችን ጨምረናል። አዳዲስ መስመሮች ከዚህ በፊት ያልነበሩ፣ አንደኛ ከከተማ ወጣ ያሉባቸው ቦታዎችን ታክሲዎችን ለመበተን ፈልገን ከከተማ ስናወጣ አዳዲስ መስመሮችን ስድስት መስመር ጨምረናል። አሁንም የህብረተሰብ ጥያቄ አለ። ታክሲ ያልደረሰባቸው ቦታዎችን አላማከሉም የሚሉ ነገሮች ቦታዎች አሉ። በመቀጠል እንደምታወቀው አሁን አንድ ፌርማ ታለ እጅግ በጣም የታጨቀ ታክሲዎች አሉ። አሁን የታክሲ ቁጥሩ እጅግ በጣም ከፍተኛ ከመሆኑ የተነሳ ከሌሎች አካባቢ ተሞክሮ ወስደን ታክሲዎችን በፈረቃ እናደረጋለን። አንደኛ በፈረቃ የምናደረግበት ኤ ቢ ብለን ኮድ ሰተን ዛሬ ቢ የሚሰራ ከሆነ ኤው ደግሞ በነገ ይሰራል። በዛ እያደረግን የመጨናነቁ ሂደቱን እንቀንሳለን። የደቡብ ኢትዮጵያ ክልል ርዕሰ ብሔር መቀመጫ የሆነችው ሶዶ ከአደጋ የጸዳች፣ እንቅስቃሴ አመች ሆኑ አማራጭ ትራንስፖርቶችን የማቅረበው አካል ሆነው የከተማ ባስ አገልግሎት መጀመሩ ሌላኛው መፍትሄው። በአጠቃላይ በቁጥር ወደ ሦስት የሚሆኑ ባሶች ለፓብሊክ ሰርቫንት መግቢያና መውጫ ሰዓትን ጠብቆ ፋርማታዎች ተለይቶ ተዘጋጅቶ አገልግሎት እየሰጡ ያሉበት ሁኔታ አለ። ይሄኛው በአንድ በኩል የመንግስት ሰራተኞች የትራንስፖርት አገልግሎት እየጠበቁ የመንግስት የስራ ሰዓትን የሚያባክኑትን በወሳኝ መልክ እንዲሻሻል አድርጓል። የባስ ትራንስፖርት አገልግሎት በሶዶ ከተማ በ2013 ነበር መጀመሪያ ሊጀምር የሞከረው ሆኖም ግን ይህ አገልግሎት ዘላቂነት ሊያገኝ አልቻለም። በተለያዩ ምክንያቶች 2015 ላይ ግን ይህ አገልግሎት መጀመሩ በርካታ ተጠቃሚዎችም እፎይታ እንዳገኙ ይናገራሉ። በተለይም ደግሞ ወትሮ በዋናው መስመር ላይ ባጃጅ ሞተርና የተለያዩ ተሽከርካሪዎች በአንድ ላይ መዘወራቸው የትራፊክ አደጋ ክስተት እየበዛ፣ የመንገዱን መጨናነቅ ደግሞ ከፍተኛ እየሆነ የትራፊክ ፍሰቱን ያውቅ ነበር። ለማህበረሰቡ የተለያዩ አማራጮች መቅረባቸው መልካም እንደ መልካም ነገር ነው ማየው። ሰው በተለያየ አማራጭ የትራንስፖርት አክሴስ ቢያገኝ መልካም ነገር ነው፣ የስራውን ያሳለጣል። በተለያየ አይነት መስመርም ነው አሁን ደግሞ ስምርትም ያለው እና ከዚህ አንጻር ሊበረታታ የሚገባ ተግባር ነው። ለተወሰነ ጊዜ ጠብቶ ህዝብ በቃ የሆነ ነገር በቃ ያሰማ ነበረ። እኛም ሮሮ ውስጥ ስናሰማ ነበር። ይሄ የባስ ጭላንጭል ታይቶ ደግሞ ለምን ጠፋ ሲባል ደግሞ አሁን ምንድነው በአጋጣሚ ደግሞ ይሄ የማዕከል ጉዳይ ወይ የክልል ጉዳይ በመምጣቱ ደግሞ ይሄ ብቅ አለ። በዚህ አጋጣሚ ሰው በጣም ደስ ብሎታል። አስቸጋሪ ጠበብ ያለም በጣም በርካታ መኪኖች የሚተላለፉበት መንገድ ከመሆኑ አንጻር በጣም ምቹ የአገልግሎት መስመር አልነበረም። አልነበረምና ባጃጅ እና ሌሎች የትራንስፖርት መስመሮች ከህዝብ ማመላለሻዎች ውጪ ያሉት ሌሎች መስመሮች እንዲጠቀሙ መደረጉ እንደ መልካም ነገር የሚታይ ነው። እኔም ያው ለሶዶ ከተማ አዲስ ነኝ። እንደ እንትኑ ከክልሉ ቢሮአችን እዚህ እንደመጣ እንደውም እንደ ዛሬ ነው የገባሁት። እዚህ ደስ ብሎኛል፣ እንትን ባስ በማግኘቱ ያም ለትንሽ በታች ላለው ህብረተሰቡን በጣም አሪፍ ነው ይሄ ባስ። ሌላው አሁን ታክሲ ምናምን ለመክፈል የሚቸገሩ ሰዎች ይኖራሉ በብዛት ማለት ነው እና መንገድ ላይ በመንገዱ ድበትም በባጃጅም ይሁን በእንትን ሲሄዱ በጣም የሚቸገሩ ሰዎች አሉ። ለዚ ባሱ በጣም ረጅም ጉዞ ስለሚወስድ በጣም ደስ ይላል። አሪፍ ነው ባስ የዚህ አይነት አራት አምስት ባስ ቢያገኝም ራሱ እንደውም ባለሀብቱም ራሱ ባስ ቢጨምር ህዝቡ በጣም ርካታ ያገኛል። ስለዚህ አገልግሎቱ ሰፊ ነው፣ ማንም ያገኛል። አሁን ባለሀብቱ ለራሱ የወላይታ ባለሀብት እንኳን ራሱ አሁን ለምሳሌ ያን አምስት ብር ነው። በዚህ አጋጣሚ ከህዝብም ህዝብም ኮ ሲረካ ሰው ራሱ አካባቢውም እርካታ ያገኛል። ስለዚህ አሁን ምንድነው ባሉት ዙሪያ ውስጥ ዙሪያ ባሉት ወረዳዎች ውስጥ እኮ የዚህ አይነት አራት አምስት ቢጨምር ህዝቡ በጣም ይረካል። ከትራፊክ መጨናነቅም ጋር ተያይዞ በስራ ሰዓት የሚኒ ባሶች አክቲቭ ሆኖ መንግስት ሰራተኞችን በሰዓት ስለሚወስዱ የትራፊክ መጨናነቅን በወሳኝ መልክ የቀረሰበት ሁኔታ አለ። ይህንን ለቀጣይም ደግሞ እያሰፋን የምንሄደው ተግባር ነው የሚሆነው ሶዶ ከተማ አስተዳደር የንግድና የማኅበራዊ መስተጋብር ማዕከልነቷ እየጎላ ከመምጣቱ ጋር ተያይዞ ለትራፊክ አደጋ ምክንያት መሆን የሚችሉ ጉዳዮች ላይ ትኩረት ተደርጎ እየተሰራ እንዳለም ተመላክቷል። ህብረተሰቡ አማራጭ መንገዶችን እየተጠቀመ ነው ያለው። እነዚህ የማስትራንስፖርቶችንም ያው ሰው ልምዱ ባይኖረውም የማለማመዱን ስራ ያው ከከተማ አስተዳደሩም ጋር ከተለያዩ አጋር አካላት ጋር በመሆን በጋራ እየሰራን ነው ያለ ነው። የትራፊክ አደጋ በጣም አስከፊ የሆነ የሰው ህይወት በሊታ አጠቃላይ የሰው ልጅ ደግሞ ብዙ ደክሞ ለፍቶ ያፈራውን ሀብትም ጭምር ባልታሰበ ባልታቀደ ሁኔታ በብዙ ልፋት የተገኘው ነገር በአጭር ደቂቃዎች በማይክሮ ሰከንዶች ውስጥ የሰው ህይወትንም ንብረትም የሚያወድን በጣም አደገኛ የሆነ ክስተት ነው የሚሆነው። ስለዚህ ከዚህ ጥንቃቄ መውሰድ ከሁሉም አካል ይጠበቃል። በመጀመሪያ ደረጃ አሽከርካሪዎች አንድም ለራሳቸው ህይወት በሌላ በኩል ደግሞ እነሱ የያዙትም የሰው ህይወት መሆኑን በመረዳት በሌላ መልኩ በብዙ ልፋት የተገኘ ንብረት መሆኑን